አይገርማችሁም? በእውነት ቤተሰቦቼ፣ እኔ ግን ማለት ነው ትናንትና ጠርጥሬ ነበረ፣ እውነቴን ነው የምላችሁ። ምክንያቱም ቡሩኬ ምንም ሀይሚን ቢወዳትም ቢያፈቅራትም፣ አጎረሰሽ የሚል ጸብ፣ ወይም ደግሞ አብረሹ ጨፈርሽ በሚል ጸብ ያመጣል ብዬ አላስበም። ምክንያቱም ልጁ የአንደኛ ክፍለ ዘመን ልጅ ነው ብዙ ነገር ያውቃልና። እንደዚህ አይነት ነገር በእንደዚህ አይነት ምክንያት ካይሚ ይርቃልም ካይሚ ይጣላል ብዬ አላሰብኩም። አስቤውም ነበረ አስቤው ነበር ስላችሁ በፍጹም እውነት ይሆናል ብዬ አላሰብኩም ነበረ። እና ዛሬ እንግዲህ የተፈጠረው ነገር ያው ሀይሚ ትናንትና ብሩኬ ያው ላይሽ አልፈልግም ብሏት ነበረ፣ ቪዲዮ ላይ ሄደው እና ዛሬ እንግዲህ ሀይሚ እውነት መስሏት ማለት ነው፣ የእኔ ምስኪን ማለት ነው። ወንድሞቹን ጠርታ ባንተ ታላቅ የሆን በአንተ ሰርግ ላይ አንዱ ምናልባት ቤተሰቦቻችሁም ሊሆን ይችላል ግን አጎረሰኝ፣ በዛ ምክንያት ከብሩኬ ጋር ተጋጨን፣ ተጣላን። ብሩኬ ምንም ሊሰማኝ አልቻለም፣ ስደውልለትም ስልክ አነሳም፣ ቴክስ ጽፍለትም አይመልስልኝም። እስኪ እናንተን ይሰማችኋል፣ ያከብራችኋል፣ ና እናንተን ከሰማችሁት እስቲ ጥሩትና፣ በእኔ ስልክ አልደውልም አነሳም፣ በእናንተ ደውሉ በማለት እንግዲህ ያው ቅናትም ከቤታችን ነው፣ እኔም እቀናለሁ በማለት እንግዲህ አንዳንድ ቀልድ ቢጤ ከተጫወቱ በኋላ ቡሩኪን አስጠርተውት ቡሩኬ የእውነት አስመስለው። አዎ ሀይሚን እናንተ ማታቁት ብዙ ነገር አለ። አሁን መናገር የማልፈልገው ነገር ስለ ሀይሚን አይኗን ከዚህ በኋላ ማየት አልፈልግም። እኔ እና እሷም ከዚህ በኋላ መገናኘት የለብንም። እኔም ደግሞ ወደ አዲስ አበባ ልሄድ ነው በማለት ነበረ ከወንድሞች ጋር የተፋጠጠው ማለት ነው። አንደኛ ወንድሙ እዚያውም ትንሽ በዛ ስላለ ያደክ አደግ መሰለ እንዲህ በማለት በጣም ተናደውበት ነበረ እና በቃ ምን አድርጋን እስቲ በሰርግ ላይ ያለ ነው አጎረሳት ልጁ ዚ ውጭ ምን ያደረገችው ነገር አለ አለ። እናንተ ማታቆት ነገር አለ። ሀይሚ በጣም ቀበጥ ናት። ስለዛ ከዚህ በኋላ እኔ እናሱ አብረን መቀንጠል አልፈልግም፣ አይኗንም ማየት አልፈልግም በሚል ነበር። ክር ያለው ሌላ ነገር የለም። አይኗን ማየት አልፈልግም፣ አይሚ ቀበጥ ናት፣ ብዙ ነገር ያደረገችው ነገር አለ፣ አሁን መናገር አልፈልግም የሚል ነበር። ከብሩኬ እንደ ቤት ለነሱ የሚወጣውና በዚህ አጋጣሚ ግን ቤተሰቦች እውነት በማል ገባውና የብሩኬ እናት የእውነት ነው የምላቸው በጣም እድለኛ ናት። እነዚህን የመሰሉ ብረት መዝጊያ የመሰሉ ሸበላ ሸበላ ወንዶች ልጆች አላቸው። በጣም የሚያስቀኑ እግዚአብሔር እነምላቸው በተለይ ደግሞ መከባበራቸው እንዲህ ደስ እንደሚሉ እንዴት እንደሚከባበሩ እና ወደ ቪዲዮ ስገባላችሁ፣ እንግዲህ ያው ሳላመሰግን አላልፍም ብዬ በቃ እያችሁትን ደስ ያላችሁን ነገር አመስግናችሁ ታልፎ አደለ እና ብሩኬን እንደዛ ካለ በኋላ ወንድሞቹ ቢሉት ቢሰሩት እምቢ ካለ በኋላ ያው ለመሄድ ወሰነ ማለት ነው። እነሱ እዛ ቆመው አቁሟቸው ማለት ነው። የብሩኬ የድፍረት ጥግ ማለት ነው። አስቡት ና በቃ ተናደዱ። ሁለቱም ወንድሞቹ ተናደዱ። አንተን የምታስደፍረኝ ያለ ታላቅየው ያኛውን ማለት ነው። እና ቤት እንገናኛለን በማለት ብሩኬም ቤት የሚጠብቀውን ስለሚያውቅ መጣ ማለት ነው። መቶ በሳቅን የፈነደው ቤት የሚጠብቀኝን ነገር ስለማቅ ቤት ተደበድቡኝ ላችሁ ብዬ ነው ተመልሽ የመጣው ስለዛ ቪዲዮ ፕራንክ ነው በማለት ነበረ። እና ሀይሚን አንቺ ማለሽበት ሲለው አረ እግዚአብሔር እነኔ ምን ማቀው ነገር የለም ማለች። እና እነሱ ላካ ፕራንክ አድርገውታል ሰርግ ላይ ስለዛ ያ ደግሞ ፕራንክ እንግዲህ ብድሮ ማለሰ ማለት ነው። እና አንዳንድ እንግዲህ ቪዲዮን እስከ መጨረሻ ላይ ያችሁ ልጆች ሀይሚን በጣም የምትወዷል ልጆች፣ ያው እየተናዳችሁ ስሜታዊ የሆናችሁ ጽፎ አይቻለ ያለው እና ቪዲዮ ፕራንክ ነው። ቤተሰቦች ሀይሚም ወንድሞቹንም ፕራንክ ነው ብሩኬ ያደረገው ብሩኬ እንደዚህ አይነት ልጅ አለን በነገራችን ላይ እና ያው ሀይሚን ጨመራት እንጂ ወንድሞቹ ነበሩ ፕራንክ ያደረጉት እሱ እና ያው የሀይሚ ብድር ደግሞ ቁጭ ብሎ ይጠብቋል። ያውም ደግሞ አንድ ላይ በትብብር ከወንድሞቹ ጋር ነው። አሁን ደግሞ ሀይሚ ፕራንክ የምታደረገው ታላችሁ እና ያው የትናንት ሁላችን የሚያዘንበት እኔ ግን ተጠራጥሬ ነበር እና ፕራንክ ነው ማለት ነው። ሀይሚንም ብሩኪንም የምትወዱ ልጆች ፕራንክ ነው። ሀያ ብሩኪ እኮ የአሁን ወጣት ነው። እንደዚህ አይነት ልጅ አለን በመነጋገር